በአፍሪካ ጥራት ያለው የጤና አገልግሎትና ተደራሽነት እጥረትና ደረጃቸውን የጠበቁ ተቋማት አለመኖር ፈተና እንደሆነ ይታወቃል። በተለይ ደግሞ በቀዶ ሕክምና ዘርፉ አህጉሪቱ ውስጥ ያሉ የተለያዩ ሀገራት ዜጎች በተለያዩ ሀገራት በመንቀሳቀስ ለተጨማሪ ወጪም ዳርጓቸዋል። ይህም አቅም ያለው ነው። ይህንን ችግር ለመፍታት የሚያስችል መድረክም በአዲስ አበባ ከተማ መካሄድ ጀምሯል። በቀዶ ሕክምና መፍትሄዎች ዙሪያ ያተኮረው ሶስተኛው የፓን አፍሪካ የጤና ፎረም። ፎረሙ ለችግሮቹ ዘላቂ መፍትሄን ለማስቀመጥ አላማ ያደረገ መሆኑን የተናገሩት በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኤልባቡር ቦኖ፣ በዚህም እንደ አፍሪካ እንዴት በጋራ እንስራ የሚሉ ጉዳዮችን እንደሚያካትትም ተናግረዋል። እንደ አፍሪካ በጋራ ሆነን አንድ ላይ ሆነን እንዴት በተለይ በቀዶ ጥገና ችግር ምክንያት ህይወታቸውን ለሚጠፋው በጣም ብዙ ችግር የሚዳረጉትን ሰዎች በጋራ እንዴት እናክም፣ ለምሳሌ ሂማን ሪሶርስ ላይ የሰው ኃይል ላይ እንዴት በጋራ እንስራ ሁለተኛ ደግሞ ኢንፍራስትራክቸር ላይ በተለይ ለዚህ የሚያስፈልጉትን ሆስፒታሎቻችን ጤና ጣቢያም ሁሉም ቦታ ላይ የተሻለ እንዲሆኑና ሰዎቹን ለማከም እንዲመቹ ለማድረግ በጋራ እንዴት እናቅድና እንስራ ነው። ሶስተኛው ኢኩዊፕመንትና ሜዲካል ሰፕላዮች ናቸው። ለዚህ የሚያስፈልጉት የህክምና እቃዎች፣ ግብአቶች፣ መድኃኒቶቹን በጋራ ሆነን በጋራ በመወያየት የጋራ መፍትሄ እንዴት እናምጣ የሚል እሳቤ ነው ያለው። እንደዚሁም ደግሞ አራተኛ ደግሞ ፕሮፌሽናል ፕራክቲስ ነው። ከቀዶ ህክምና ጋር በተያዘ ከሰሐራ በታች ባሉ ሀገራት ከፍተኛ የአገልግሎት ተደራሽነት ችግር መኖሩን የጠቀሱትና በመድረኩ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ መፍትሄውም ከአቅርቦት ጋር ተያዥ ያሉ ችግሮችን መፍታትና፣ እንደ አህጉር የገንዘብ አቅም ማሳደግ፣ የጤና ተቋማትን ማስፋፋት፣ ዲጂታላይዜሽንን ማጠናከር፣ ብቁ ባለሙያን ማፍራት እንዲሁም የህክምና ቁሳቁስን በሀገር ውስጥ ማምረት መቻል የመፍትሄ አካል ተደርገው መወሰድ አለባቸውም ብለዋል። ይህንንም ስኬታማ ለማድረግ ደግሞ ሀገራት ተቀራርበውና ተቀናጅተው መስራት ይጠበቅባቸዋል። ብለዋል የመፈጸም አቅማችን እንዲያድግ እንፈልጋለን። ለዚህ ደግሞ ወደ ኋላ የሚጎትቱን ነገሮች ትተን በመቀናጀትና በመተባበር መስራት አለብን። በተለይ በቀዶ ህክምና ዘርፍ በሀጎር ደረጃ ያሉ ችግሮችን መፍታት፣ ብቁ ባለሙያዎችን ማብዛትና የጋራ መፍትሄዎችን አስቀምጦና ቀጣይነቱን ማረጋገጥ ይገባል።

በአፍሪካ ህብረት የተቀመጠውን አጀንዳ 2063 እውን እንዲሆንና በተለይም በጤና ዘርፉ በቀዶ ህክምናም ይሁን በሌሎች የጤና ዘርፎች የወጡ ፖሊሲዎችን ተግባራዊ እንዲሆኑ ኢትዮጵያ ቁርጠኛ መሆኗን ያረጋገጡት የጤና ሚኒስትሯ ለዚህ ሁሉም ኃላፊነቱን እንዲወጣም ጥሪ አቅርበዋል። ከዚህ ፎረም መጠናቀቅ በኋላ የሚወሰኑ ውሳኔዎችና የሚቀመጡ አቅጣጫዎች ተግባራዊ ለማድረግ ኢትዮጵያ ቁርጠኛ ናት። በተለይ እንደ አገር የተቀመጡ አጀንዳ ሀያ ስልሳ ሶስት እንዲሳካና በቀጣይ አስተማማኝ የቀዶ ህክምና አገልግሎት ለማስፋፋትም እንዲሁ። ምክንያቱም የቀዶ ህክምና የቅንጦት ጉዳይ ሳይሆን የመብት ጉዳይ ተደርጎ መወሰድ አለበት። በአህጉራችን በርካታ እናቶችና ህጻናት ታክመው መዳን አለባቸው። በማንኛውም ወቅት የሚታክሙበትን እድል ማግኘት ስላለባቸው መተባበር ይኖርብናል። ሪስቶሪንግ ዲግኒቲ አንድ ፉልፊሊንግ ፕሮሚስስ ኤቭሪዎን ከፓን አፍሪካኒዝም የጤና ፎረም መጠናቀቅ በኋላም የፎረሙ ተሳታፊዎች በአዲስ አበባ ከተማ የተሰሩ የልማት ስራዎችንም ተዘዋውሮ የሚጎበኝበት መርሃ ግብር መዘጋጀቱም ተመላክቷል።